የራስሽን ትናቅ። ሚያዝያ ሀያ ስምንት ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይፍ፣ ስለ ልጅሽ ላይፍ አውሪ። አሁንር ስለሱ ምንም ነገር ልሽ አልችልም። ለምን ተናገርሽ፣ ስለ ልጅሽ ለምን አልተናገርሽ፣ ልሽ አልችልም። ሚያዝያ ሀያ አምስት እንደሆነ ሚያዝያ ሀያ ስለ እኔ ስም ሁለተኛ እንዳታልሽ። ሶሻል ሚዲያ ላይ ገባሽ በቃ፣ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝ ኦኬ ሶ በደንብ አድርገህ ይህን መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም፣ ዲስሪስፔክት ነው የምንሄደው። ኦኬ እኔ የእኔ ቤተሰቦች እናቴ፣ ቤተሰቦቼ ዴዚን ሪስፔክት እያረጉ፣ እናቴ ሆን ሪስፔክት እያረጉ፣ የዴዚ እናት ግን የእኔ ቤተሰቦችን ዲስሪስፔክት ልታረጋችን አንድ ወይን የእኔ እናት እዚህ ያላችሁ 6600 ሰዎች አላችሁ የእኔ እናት ወይ የእኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ የዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ አይታችሁ ታውቃላችሁ እዚህ ያላችሁ ሰዎች በሙሉ ማለት ነው ያየ ሰው አለ ከእኔ ፋሚሊ በሙሉ ማለት ነው ማንም አይገባም? ማንም ነቨር ይበር ዲስሪስፔክት ያደርጋቸው በማዶ ሆኖ ነው የሚከታተሉት እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም እናቴ ኮ የ አምስት አመት ልጅ አይደለች የአርባ ሁለት አመት ልጅ ነች አሮጊትም አይደለችም እኮ ወጣት ገባችሁ እና ቲና እባክሽ ተይኝ ተይኝ በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል አልሰድብኩሽም የአንቺ ስዱብ አለ ባወጣው ብንትንብል በጣም መጥፎ ነገር ነው የሚደርሰው ህዝቡን ወደ አንቺ ነው የሚገለበጠው ይህንን ነገር እንዲሆን ግን እኔ አልፈልግም፣ ገባሻል። ይህን ሳላረግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይህን አርጌ ደሞ ምን እንደሚመጣ ስለማውቀው በህዝብም በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው። በተለይ ሁለት ቮይስ ሽ ያለው ባወጣው እንደ ህዝብ ትገለያለሽ። እባክሽን ተይኝ በቃ። ከነ ያክስትሽ ልጅ ነች፣ ከነ ያጎትሽ ልጅ ያለች እቺ ዱባይ ላይ ያለች ከነ ቤት ሰዎች የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች አለች ስልክ እያወጣች ምናምን። ይሄን ሁለታችሁን ማቆም አለባቸው። ሁለታችሁን ሶሻል ሚዲያ ላይ ስሜን እንድታነሱት አልፈልግም። ስለ ልጃችሁ እንደፈልጋችሁ አውሩ፣ ስለ ሄራስ ሹት እንደፈልግሽ አውሪ። ባይ ዘ ዌይ ጋይስ እኔ አሁን እየተናገርኩ ለምን እየተናገርኩ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም የማደርግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ እገባለሁና እናገራለሁ እያለች ስለሆነ ምን እንደምትናገር ደግሞ ብደን በርጌ ስለማቀ ካሁን በኋላ ምንም ትዕግስት የለኝም እኔ በዲስፔክት ከሄድ በዲስፔክት ነው ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሺ ነቨር ኤቨር። የጌሜ ቀን ሚያዚያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው፣ የሚጀመረው ሶስት ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜ ሶስት ሜ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባው። ሁላችን ጋይስ ይህን መልእክት አድርሱላት። ወይዘሮ ቲና እባክሽን፣ ስሜን እንዳታነሽ። ወይዘሮ ቲና አሁንም በሪስፔክት ነው እየመለስኩልሽ፣ አልሰደብኩሽም። የሰደብኩሽ ያለ ቪዲዮ አምጩ፣ ይቅርታ ልጠይቅሽ ብያለሁ። ኦኬ፣ ምንም አይነት ነገር አልሰደብኩሽም፣ ምን ዲስሪስፔክትሽም አላረግኩሽም።